ለማምረት ዝናብን የሚጠብቅና የአስተራረስ ዘዴውን ቢሆን ባህላዊ ለሆነባት ኢትዮጵያ ምርትና ምርታማነትን ታሳድጋለች የሚለው እሳቤ በቀላሉ ተግባራዊ የሚሆን አይመስልም ነበር። አርሶ አደሩ ከበሬ ጫንቃ ያልወረደውን የአስተራረስ ዘዴውን በሜካናይዜሽን እንዲቀይር፣ ምርጥ ዘርና ማዳበሪያን እንዲጠቀም፣ ከለመደው ሰብል ወጣ ብሎ አዳዲስ ሰብሎችን እንዲያመርት ተጠቃሚነቱን ይበልጥ ለማሳደግ ደግሞ ማዳበሪያን እንዲጠቀም ማድረግ መንግስት ትኩረት ሰጥቶ ከሰራባቸው ስራዎች መካከል በቀዳሚነት ይጠቀሳል። ይህንን እሳቤ ለአርሶ አደሩ ማላመድ ደግሞ በዘርፉ ላሉ ባለሙያዎች እየተሰጠ የቤት ስራ ነበር። የግብርና ባለሙያው ተስፋዬ ሲሳይ ታዲያ በአዳማ ከተማ ወንጂ ወረዳ ያለፉትን አምስት ዓመታት ሳይታክት ይህንኑ ድጋፍ ለአርሶ አደሩ በመስጠት ነው ያሳለፈው። ባለሙያው ትልቅ ሚና አለው። ምክንያቱም አርሶ አደሩን ካለበት ዝቅተኛ ህይወት ወደ ተሻለ ደረጃ እንዲደርስ የማድረግ ኃላፊነት የባለሙያው ነው አርሶ አደሩን ወደ ራሳችን አቅርበን የሚያስፈልገውን ግንዛቤ እንዲያገኝና የተሻለ ምርት በማምረት ከራሱ አልፎ ለሌላው እንዲተርፍ ማስቻል ነው በየትኛውም ጊዜ ማሳው ላይ አለን ለምርቶቹ ምን አይነት መድኃኒት እንደሚያስፈልገው በሽታ ከተፈጠረ ምን እንደሆነ በመለየት ምን አይነት መድኃኒት እንደሚጠቀም እንከታተላለን ምን ያክል ማዳበሪያ መጠቀም እንዳለበትና በተጨማሪም የተፈጥሮ ማዳበሪያ በየቤቱ እንዲያመርት በማድረግ ተጠቃሚ እንዲሆን እያ ያስቻለን ነው። በዚህም ብዙ አርሶ አደር ተለውጧል። ወሙሰ ጉዳ ከሰገለ የለች ቆናም ብላንኬ ከዚህ በፊት የዚህ አካባቢ አርሶ አደር በአመት አንድ ጊዜ ጤፍና በቆሎን ብቻ ያመርት ነበር። ይህ ዛሬ ተቀይሮ አርሶ አደሩ አትክልትና ፍራፍሬን እንዲሁም ሌሎችም የሰብል አይነቶችን ወደ ማምረት ገብቷል። ይህ ደግሞ በትንሽ ቦታ ላይ የተለያዩ አይነት ምርቶችን ለማምረትም እንዲችል አስችሎታል። ይህ ውጤት ግን ዝም ብሎ የመጣ አይደለም፤ የግብርና ባለሙያዎች ጥረት ታክሎበት እንጂ። ቆቴቡላን ከኛ ከሌሳ ዋንቱ ቀባቴ ደም ዛሬ ላይ በዓመት ውስጥ የተለያዩ ምርቶችን በማምረት ወደ ኢንቨስትመንት ለመሸጋገር የበቁ አርሶ አደሮችን ማፍራት ችለናል። ከዚህም በተጨማሪ ለአንድ ጊዜ ብቻ ምርት የሚሰጥ ሳይሆን ለረጅም ዓመታት ምርት መስጠት የሚችሉ የፍራፍሬ ምርት እንዲያመርቱም እያደረግን ነው። ለምሳሌ ከዚህ ቀደም እዚህ ቦታ ላይ በዓመት አንዴ በቆሎ ወይ ጤፍ ያመርቱ ነበር። አሁን አርሶ አደሩ መሬቱን ከፋፍሎ የተለያዩ የፍራፍሬና እንደ ስንዴ ያሉ ተፈላጊ ምርቶችን እያመረተ ነው። የፍራፍሬ ተክሎች አድገው ለፍሬ እስኪበቁ ድረስ ደግሞ በስሩ እንደ ስኳር ድንች ፎሶሊያና ሀብሀብ እንዲያመርቱ እናደርጋለን። ለዚህም ደግሞ አስፈላጊውን የግብዓትና የማዳበሪያ አቅርቦት አለን። አሁን በዚህ አሰራር አርሶ አደሩ ከራሱ አልፎ ለሌላው መትረፍ ችሏል። በአዳማ ከተማ ወንጂ ወረዳ አርሶ አደር የሆኑት ካሱ በዙ ከዚህ ቀደም እዚህ ግባ የሚባል ምርት አና ምርትም ነበር ሲሉ ያለፈውን ጊዜ ያስታውሳሉ። አሁን ግን በግብርና ባለሙያዎች በተደረገላቸው የሙያ ድጋፍና ምክር ምርታማነታቸውን በማሳደግ የተሻለ ሕይወት እንዲመሩ እንዳስቻላቸው ይመሰክራሉ። በቆሎ ክረምትን ጠብቀን ነው የምንሰራ የነበረው። በበቆሎ ሰዓት ያው ያው ኑሮን ያል ለመሸነፈን ያን ነው እንጂ እንደዚህ እንደ ፓፓዬ ብዙም እንትን የለው፣ ጥቅም የለው። በኋላ ያው ፓፓዬ ምን በተጓዳ ሌላም ልማቶች አሉን ባይዘው እነሱን እንድንሰራ የዚህ ከዚህ ያገኘ ነውን ነገር ወደዛኛው ወደ ቲማቲም፣ አሁን ስንዴ እንደሚሰራው ለስንዴ የሚያስፈልጉትን ግብአቶች ከዚህ ያገኘነውን ኢንካም ወደዛ ያዟዟርን ያለ ነው። ከነበረን ከፍ እያለን ሄደናል ማለት ነው። እንዲበረታታ እየተደረገ ለውጥ እያየ ነው አርሶ አደሩ። በተመሳሳይ ሁኔታ ለለውጥ የበቁት አርሶ አደር ፈቃዱ ካሳይ ለውጤታማነታቸው የባለሙያ ድጋፍና ክትትል ከፍተኛ ሚና እንደነበረው ያነሳሉ። ከዚህ ቀደም ብርቱካኑ እንደተከልን ውስጥ ለውስጥ ፎሰላያ ተክለናል። ፎሰላያውን አንስተን ደግሞ አሁን የክረምቱን ወጋ ተጨረስን በኋላ አሁን ላይ ደግሞ እንትን ተክለናል አባብ ተክለናል። ይህ ይሄ አባብ በሰባ ሁለት ቀኑ ወይም ሁለት ወር ከ15 ቀን እስከ ሶስት ወር ባለው ጊዜ ውስጥ ለምርት ይደርሳል። መንግስት ግን ይህን ብርቱካን ከውጭ ሀገር ሲያስመጣለን በውድ ዋጋ ነው ያስመጣለን። እኛ ይሄን ችግኝ ስንተክል በነፃ ነው የተከልነው። ከዚህ ውጭ ምሰራው አሁን ለምሳሌ አለ ጥቅል ጎመን አለኝ፣ ጉራጌ ጎመን አለኝ፣ ቃሪያ አሁን እርሻ መሬት ያደረስኩታለ ያንንም ተጨማሪ እሰራለሁ። አንደኛ ነገር ባለሙያዎች ከማሳ አይጠፉም። ይህን ይህን ነገር ለውጥ ልታመጡ ትችላላችሁ፣ በርተታችሁ ስሩ ብለው በተለይ እዚህ ያሉ ግብርናዎች ጥሩ ድጋፍ እያደረጉልን ነው። በዚህ ኢኒሽየቲቭ አማካኝነት ላለፉት አምስትና ስድስት አመታት በስንዴ ምርት ላይ ትኩረት አድርጎ ይሰራ የነበረው የአዳማ ከተማ አስተዳደር የግብርና ጽሕፈት ቤት አርሶ አደሩ በአመት ሁለትና ሶስት ጊዜ የተለያዩ ምርቶች እንዲያመርት የተለያዩ እገዛዎችን ሲያደርግ ቆይቷል። የምግብ ሉዓላዊነቷን ያረጋገጠች ሀገር ለመገንባት ምርትና ምርታማነትን ማሳደግ የግድ ይላል። ጸጋውን አውቆ ጊዜውን በአግባቡ ስራ ላይ ማዋል የቻለ ደግሞ የሚፈለገውን ውጤት ማምጣት እንደሚችል የአዳማ ከተማና የወንጂ ወረዳ አርሶ አደሮች ማሳያ ናቸው። የባለሙያውን ምክር መስማት፣ የስራ ባህልን በቶሎ መቀየር ደግሞ ሌሎችም አርሶ አደሮች ሊተገብሩት ይገባል የባለሙያው ምክር ሀሳብ ነው። ሙላንሳ ጉዳ አርሶ አደሩ ራዩ ትልቅ ነው። መንግስት ያስቀመጠውን አቅጣጫም በትክክል ተረድቷል። ስለዚህ ይህ አሰራር ሁሉም አካባቢ ላይ ሊተገበርና አርሶ አደሩ ሊታገዝ ይገባል። ይህ መሆን ከቻለ አርሶ አደሩ ነገ ትልቅ ቦታ ይደርሳል።